ኤልሳ ማለት መድህን መላካ አቃቤ ሀገር ማለት ነው። አባቱ ሳፍጥ ይባላል። ሀገሩ አሜቦላ በኤሎሞ አላሙት ሲሆን ትውልዱ ከነገደ ሳኮር ነው። ከ652 እስከ 79 ዓመ ዓለም የነበረ ሲሆን በእርሻ ስራ ተሰማርቶ 12 ጥማድ በሬ አስጠምዶ 12ተኛ ገበሬ ሆኖ ሲያርስ ኤልሳ ወደ እርሻው ቀርቦ መጎናጸፊያውን ጣለበት በዚህም ጊዜ ሁለት በሬ አርዶ እናት አባቱን ተሰናብቶ ኤልሳን ተከትሎ ከኤልሳ ጋር ሲኖር ኤልሳ በሚያደርግበት ጊዜ ተከታትሎት ስለነበር ካንተ ሳልወስድ የምትለውን ልመና ካለ ለምን አለው። ወይ ቤሉ ኤልሳ ለኤልሳ ሰአለኒ ዘተፈቀድ እግበር ለከ እንዲል ኤልሳም ያንተን በረከት እጥፍ ሆኖ ይደረብልኝ አለው። እጹ ሰአለኪ ይላል። አስቸጋሪ ነገር ለመንከኝ። ነገር ግን ከአንተ ተለይቼ ወደ ሰማይ ሳርግ ካያኸኝ፣ ይፈጽምልሃል። ካላያኝ አይሆንልህም አለውና ቀስ ብሎ ሲያዘግሙ የእሳት ሰረገላ ፈረስ መጥቶ ለያያቸው። ኤልሳዕም ወይ ወይ አባ ኃይሎሙ ወጽንኦሙ ለእስራኤል እንዲል የእስራኤል ኃይላቸውና ጽናታቸውን ብሎ ተናገረ። አንደኛ ነገሥት ምዕራፍ 19 ከቁጥር 19፣ ሁለተኛ ነገሥት ምዕራፍ 2 ከቁጥር 12። ያን ጊዜ የኤልሳዕ በረከት እጥፍ ሆኖ አደረበት መጎናጸፊያውንም መለሰለት። ከዚያም በኋላ አላየውም። ወደ ዮርዳኖስ ተመልሶ የኤልሳ አምላክ ወዴት አለ ብሎ ባህረ ዮርዳኖስን ከፍሎ ወደ ኢያሪኮ ተመለሰ። የከተማይቱም ሰዎች ሰናይ ንብረት ለዛቲ ብሔር ወማየ ብሔረስ እኩይ እንዲል ትርጉሙም የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው። ወላድ ብጠጣው ያመክናል፣ መካን ብጠጣው ሆዷን በጥብጦ ይገርላታል አሉ። እሱም አዲስ ማሰሮ አምጡልኝ ብሎ ጨው ጨምሮ ወደ ምንጩ ጨመረውና ከመዝ ይቤ እግዚአብሔር ፈውስኮሙ ለዝንቱ ማይ ከመ አልቦ ዘይመውት ወአልቦ ዘይመክን እምኔሁ። እንዲህ ሁለተኛ ነገስት ምዕራፍ 2 ከቁጥር 21 ከዛን ጀምሮ የሚሞት የሚመክን የለም ብሎ መራራውን ለውጦታል። ከዚያም ከከተማው ሲወጣ ህፃናቱ ረገ በረሃ ረገ ይላል። ትርጉሙም አንተ መላጣ ውጣ፣ አንተ መላጣ ውጣ እያሉ አፌዙበት። ኤልሳም ቢረግማቸው ሁለት ድቦች ወጥተው 42ቱን ህፃናት ሰባብረዋቸው፣ ከዚያም ወደ ሰማሪያ ተመለሰ። ሁለተኛ ነገስት ምዕራፍ 2 ከቁጥር 19 እስከ 25። ከለታት አንድ ቀን ረሃብ ሆኖ ደቂቃ ነቢያት ከኤልሳ ዘንድ ተጫውተው ሲሄዱ ጊያዝ ጠርቶ ቅጠል ለቅመ ቀቅለ ስጣቸው አለው። ግያዝም ቅጠሉን ሳይመርጥ ቀቅሎ ሰጣቸው። ህምዝ ባቲ ለሁሁተ ኤልሳ እንዲል ማሰሮ መርዝ አለበት እያሉ ጮሁ። የስንዴ ዱቄት አምጥተ አላትነ ስጣቸው አለው። አላትኑ ይሰጣቸው ምሬቱ ጠፍቶ ተመግበው ሄደዋል። እንዲሁም ግያዝ የተባለ ደቀ መዝሙር ቤት ጠበበ ስላለው ጎጆ ስሩ አላቸው። ግያዝ መጥረቢያ ተውሶ ከባህር ዳር ቆሞ እንጨት ሲቆርጥ ብረቱ ወልቆ መጥረቢያው ከባህር ገባበት። ተነጸለን የማህጼ ወተወረወረ ውስተ ባህር እንዲል ሁለተኛ ነገሥት ምዕራፍ 6 ቁጥር 5። እሱም ገንዘቡ የተውሶ ያውም ጠፋ ተጨርሶ እያለ ሂዶ ለኤልሳ ነገረው። ኤልሳም ቅርፊት አስመጥቶ አመሳቅሎ ከባህሩ ጣለው። ቅርፊቱም ጠልቆ ጠልሞ መጥለምም መጥለቅም የሚገባው ብረት አወጣለት። ይህም ብረት የአዳም የፍቅርን የጌታ ምሳሌ ነው። ጠልሞ ዘቅጦ መቅረት የሚገባውን ብረት መጥለም መዝቀጥም የማይገባው ቅርፊት እንዳወጣው ሞት የሚገባው አዳም ሞት የማይገባው አምላኩ ሙቶ አድኖታል ነው። የሶሪያ መስፍን ንዕማን ወደ ሀገሩ በመጣ ጊዜ በዮርዳኖስ ተጠምቆ ከለምጡ ንጹህ እንዲሆን ከዚያም ተመልሶ ወርቅ ተቀበለኝ አለው እሱ ሕያው እግዚአብሔርን አልቀበለም አለው እሳየጦኑ በወርቅ ለጸጋ እግዚአብሔር እኔ የእግዚአብሔርን ስጦታ በገንዘብ አለውጠውም አለው ጭነት አፈር ወስጄ ጌታዬ ወደ ሬሞን ቤት በገባ ጊዜ እጄን ተደግፎ ነውና የሚሰግድ በሬሞን ቤት በሰገድኩ ጊዜ ለዚህ አፈር ልስገድ አለው እሺ አለው ዋ ለመሬታ እንዲል መዝሙር መቶ አንድ ገያዝ ግን ገንዘብ እንዳልተቀበለ አይቶ በኋላ ሄዶ ሁለት መክሊትና ሁለት መለወጫ ልብስ ተቀብሎ መጣ። ኤልሳዕም ከወዴታ መጣ አለው። እንግዲያስ የንዕማን ለምጽ በአንተና በዘረ ላይ ለዘላለም ይጣበቃለው። ወዲያውኑ ለምጣም ሆነ። ይህ የነቢይ በህይወቱ አንድ ከሞተ በኋላ አንድ ሙት ሁለት ሙት አስነስቷል። ገባሬ ተአምር ነቢይ በመሆኑ ከአስራ ሁለት በላይ ተአምራትን አድርጓል። መጽሐፍ ቅዱስ ተመልከ። የትንቢቱ ዘመን ፈጽሞ በሰላም አረፈ። የእረፍቱ መታሰቢያ ጥቅምት 20 ቀን ነው። ስንክሳር ሰኔ 20 ቀን አረፈ ሲል ይገኛል። ነገር ግን አንድ ሰው ሁለት ቀን አረፈ ስለማይባል ምናልባት ነቢይ ኤልሳ ገባሬ መንክራት እንደመሆኑ መጠን ሰኔ 20 ቀን አንድ ተአምር የሰራበት እለት ነው ብሎ ሰኔ 20 ቀን ሊታሰብ ይገባል እንጂ ሁለት ቀን አረፈ ማለት አያሻም። ወስብሐት ለእግዚአብሔር።